ተመልካቾች እንዴት አላችሁ? ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። ዛሬ ደግሞ የሩሲያው ፕሬዝዳንት ቭላድሚር ፑቲን በድጋሚ ሁለተኛውን ዙር ጥቃት እንዲሰነዘር አድርገዋል። ይህ አንደምታው ምንድን ነው? እጅግ አስቸጋሪው ጥቃት በድጋሚ በሁለተኛው ዙር ምን አይነት አስቸጋሪ ሁኔታዎችን ይፈጥራል የሚሉትን ጉዳዮች በስፋት አስመለክታችኋለሁ። ቢኒያም ካሴ ነኝ። ፕሬዚዳንት ቭላ ፕሬዚዳንት ቭላድሚር ፑቲን ዛሬም ተቆጥተዋል። ሁለተኛው ዙር ጥቃት የሚሳዔል ወጀብና ማዕበል ይሉታል። ሀርኪቭ ስትናወጥ አድራለች አምሽታለች። እጅግ አስቸጋሪ ወታደራዊ እርምጃ ነው። በዛ ላይ ለሁለተኛ ዙር በአንድ ምሽት ያደረጉት በመሆኑ ፕሬዚዳንት ቭላድሚር ፑቲን በእርግጥም ተነስተውብናል እንዲሉ ነ ፕሬዚዳንት ቮሎዲሚር ዘለንስኪ አስገድዷቸዋል። በዛ ላይ ፕሬዚዳንት ዶናልድ ትራምፕ እና ምን ጠበስ ከዚህ በላይ ምን ልታደርጉ ትችላላችሁ? አጽፈው የምላሹ ሲጠበቅ ነበር በሚል ሀሳባቸውን በግልጽ ማስቀመጣቸው ይህኑ የሚያስረግጥ ያደርገዋል። ሁለተኛው ዙር የሩሲያ ጥቃት በዩክሬን ሰማይ ላይ እጅግ ፈታኝና ከባድ ለመውደም ሚሳኤሎቹን አስቸጋሪ አድርጎበታል። ሩሲያ መጠነ ሰፊ የሰው አልባ አውሮፕላን ወይም ድሮን ጥቃት በዩክሬን ሰማይ ሁለተኛ ግዙፍ ከተማ ሀርኪቭ ላይ ከመፈጸሟን ባሻገር ይህ ዙር ደግሞ እጅግ ውስብስብና ወታደራዊ ዘመቻ ወይም ኦፕሬሽኑ አስቸጋሪ መሆኑ በእርግጥም ፈተናው ለዩክሬናውያን የበዛ እየሆነ መምጣቱን የሚጠቁም ያደርገዋል። ቅድሚያ ሩሲያ በሀርኪቭ ግዛት ምሽቱን በፈጸመችው ጥቃት የመኖሪያ ህንፃ በሳት እንዲያዝ ከማድረጓን ባሻገር ጥቃቱ ኢላማ ውስጥ ያስገባው የመሰረተ ልማቶች ነው ቢባለም በራሷ በዩክሬንና በሩሲያ በኩል የሚወጡ መረጃዎች ደግሞ የተለያየ እየሆነ መጥተዋል። ሶስት ሰዎች ህይወታቸውን ሲያጡ ከሀያ በላይ የሚሆኑ ደግሞ ቆስለዋል፣ አሊያም ጉዳት ደርሶባቸዋል። ለዚህም ነው እጅግ አስቸጋሪ ጥቃት የተባለ ይገኛው የሃርኪቭ ከተማ ከንቲባ ሞስኮ ምሽቱን በ48 ሰው አልባ አውሮፕላን የከፋ ጥቃት አድሳብናለች፣ እንዲሁም ስታምሰን አድራለች። በእርግጥም ግልጽ ሽብር ብለውታል። በሌላ በኩል መላ ዩክሬን እንዲሁ ሲታመስ አድሯል። ምንም እንኳን ኤስዩ 27 አውሮፕላን ተመቶ ወድቋል የሚል መረጃ ቢወጣም በዚህ በኩል አስቸጋሪ ሁኔታ፣ ዛሬም የዓለማችን ፖለቲካ በተለያዩ ጽንፎች እየታመሰ ባለበት ሰዓት የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሚሰጡት አስተያየት ጭምር እየሆነ መጥቶባል ተቀብሏቸዋል። ፑቲን በእርግጥም ተቆጥተዋል። ቁጣቸውም እንደቀጠለ የሚያሳየው የትላንት ምሽቱ 470 ሰው አልባ አውሮፕላን ድሮኖችና ከ41 ሚሳይሎች በላይ የታጀበው የጥቃት ሰለባ መሆኑ ይህን በግልጽ የሚያስቀምጥ ነው። የሀርኪቭ ከተማ ከንቲባ ሞስኮ ምሽቱን ስታናውጠና ደረጅ ታዲያ እንዴት ብለን ስንተኛ በሚል ሀሳባቸውን ለማጋራት ሞክረዋል። በአንድ ምሽት በአንድ ሀርኪቭ በሁለተኛዋ ግዙፍ የዩክሬን ከተማ ላይ በአራት ቦምቦችና ሁለት ሚሳይሎች የታጀበው የክሬምሊን ጥቃት አስቸጋሪ መልእክት እንደላከ የተነገረ ይገኛል። ሶስት ግዙፍ ህንፃዎች ተመጥተዋል። ሞስኮ ኪየቭ ላደረሰችባት ጥቃት አጸፋዊ ምላሽ መስጠቷ እንደምትቀጥል በግልጽ የጠቆመ ጥቃት እንደሆነም ተነግሯል። ሩሲያ በመላ ዩክሬን አራት መቶ ሰባ ሰው አልባ አውሮፕላን ወይም ድሮኖችን ቅዳሜ ለእሁድ ተጠቅማ መናጧ ይታወሳል። ከርባ በላይ ክሮዝ እና ባለስቲክ ሚሳይሎችን ጨምሮ ማለት ነው። አደገኛ የተባለውን ወታደር እርምጃ መውሰዷ የሚታወስ በሆነበት አጋጣሚ ዛሬ ደግሞ አስቸጋሪ ሌላ አይነት ትርጉም ያለው ጥቃት በሃርኪቭና በሌሎች የዩክሬን ግዛቶች ላይ ጥቃት ተሰንዝሯል። በዚህ ጥቃት በሃርኪቭ ብቻ ስድስት ሰዎች ህይወታቸውን ሲያጡ፣ ከሰማኒያ በላይ የሚሆኑ ደግሞ ጉዳት እንደደረሰባቸው ይነገራል። ያ ማለት በኪየቭ ለተፈጸመው ጥቃት ምላሽ የሚሆን ጥቃት እንዲሁ ዩክሬን ፈጽማለችና አሁንም አስቸጋሪ ሁኔታ ሊቀጥል እንደሚችል የሚጠቁም ያደርገዋል። የዓለማችንም ፖለቲካ በተለያየ መንገድ ለመዘጎር የሚሽሉት እንደ ቻይናው ፕሬዚዳንት ሺ ጂንፒንግና እንደ አሜሪካው ፕሬዚዳንት ዶናልድ ትራምፕ ያሉ ኃይላት ደግሞ ሁኔታውን በሌላ መንገድ የመቀየስ እድሉን ሊያገኙ ይችላሉ እየተባለ ይገኛል። በዚህ ሁኔታና አጋጣሚ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዘለንስኪ ፑቲን ዩክሬንን እንደፈለጉ ሴኦን ለማድረግ ወይንም በቦምብ ለመደብደብ እድል ሰጥተዋቸዋል አሊያም ምልክቱን አሳዩቸው እናም ጠብቀው ነበር ሆኗል አይቸዋለሁ በሚል ሀሳብ መስጠታቸው በርካቶችን እያስደነገጠ ነው። የሰሜን አትላንቲክ የጦር ጥምረት ባለ ሰላሳ ሁለት አባላቱን ጨምሮ የአውሮፓ ሀገራት አሁን ጭንቀት ላይ ናቸው። ምክንያቱም ዶናልድ ትራምፕ የሰጡት አስተያየት ሩሲያ ግፋ በይ አይነት ስለሆነ ፕሬዚዳንት ዘለንስኪ በእንዲህ አይነቱ ሀሳብ ወይም ቀድመው ሩሲያ ላይ ጥቃት መሰንዘራቸው ባለፈው የሰው አልባ አውሮፕላኖቹ 117ቱ ውጤቱ ይህ ሊሆን እንደሚችል ቀድሞውንም አውቅ ነበር ያሉት ፕሬዚዳንት ዶናልድ ትራምፕ ዛሬ አስቸጋሪውን ሁኔታ እንዴት እንፍታ በሚል የፖለቲካ አቋም ላይ መድረሳቸው እየተነገረ ነው። የሩሲያ ኒክሌር አቅም ያላቸው ረዥም ርቀት ጥቃት ፈጻሚ ቦምብ ጣዮች አውሮፕላኖች መመታታቸው ነገ ከነጎዲያ ፕሬዚዳንት ቭላድሚር ፑቲን ጥቃት ሊሰነዝሩ እንደሚችሉ ያሳየ ነበር ተብሏል። ለፑቲን ምክንያቱ ራሳቸው ዘለንስኪ ናቸው ማለታቸው እጅግ አነጋጋሪ ሆኗል። ለፑቲን ምክንያቱ ዘለንስኪ ከሆኑ፣ ጥቃቱ ደግሞ በእርግጥም ሰፍቶ እንደሚቀጥል የሚያሳይ ተደርጓል። ትራምፕ ሩሲያ ላይ ጥቃቱ መሰንዘር አልነበረበትም፣ ያ መሆኑ ደግሞ በእርግጥም ጠብቀዋለው ፑቲንም ያደረጉት ያኑ ነው፣ መረጃም ሰጥተውኛል በሚል በግልጽ አስቀምጠዋል ሄርኤስጎ በለው አይነት ሀሳባቸውን ሰጥተዋል። ከዛ ፑቲን ምን እንደሚያደርጉ አውቅ ነበር ፑቲን ቀጠሉበት በሚል የፑቲንን ሀያል መሆን ወይንም አቅማቸውን ያሳየ መልእክት ሰጥተዋል። በኤርፎርስ ዋን ላይ ሆነው ነው ትራምፒን ያሉት። ፑቲንን እነ ዘለንስኪ ለምነካኳቸው ይታወቃል። እሳቸው ተነስተዋል። እናም አስቸጋሪ ሁኔታ የተፈጠረው በራሱ በዘለንስኪ ጭምር ነው ማለታቸው ትራምፕ በእርግጥም ጀርባ እየሰጡ ይሆን የሚል ጥያቄ ያስነሳል። ይሄኛው አደገኛው ጥቃት በእርግጥ ከሞስኮ በኩል ላይሰነዘር የሚችልበት አጋጣሚ ነበር። ያም ሆኖ ግን ፕሬዚዳንት ቮሎሜር ዘለንስኪ ጥቃት መሰንዘራቸው 117 ሰው አልባ አውሮፕላኖችን ተጠቅመው በአምስትና በስድስት የሩሲያ ክልሎች ላይ ጥቃት ማሰንዘራቸው በሚስጥር ሳቡቴ ጅሉታል። አሁን አስቸጋሪውን ምላሽ እንዲጠብቅ ዩክሬን አድርጓታል። ትራምፕ ለዚህም ነው ይህን ሀሳብ ይሰጡት ሄረስጎ ሲሉ የጠበቁት ጉዳይ ተከስቷል። ያው የሚያደርጉት ነገር ነው የፑቲን ነገር ይታወቃል የሚል አረዳድ አለውና እጅጉን አስቸጋሪው ጊዜ ለዩክሬናውያን እንደሆነባቸው ይነገራል። ታዲያ በዚህ ኛው አጋጣሚ የዓለም አቀፉ የኢነርጂ ተቆጣጣሪ ድርጅት የአቶሚኩ ማለት ነው ራፋኤል ግሮሲ ዋና ዳይሬክተሩ በዛፖሪዣ የኒውክሌር ጣቢያ ላይ የተሰነዘረው ጥቃት አስቸጋሪ መቆም ያለበትና አስፈሪ በሚል ዩክሬንን ለመተቸት ሞክሯል። ዩክሬን አሁን ባላት በሌላት አቅም ጥቃቷን አጠናክራ የመቀጠል አዝማሚያ ያላት ይህን ማድረጓ ደግሞ እንደነ ፕሬዚዳንት ቭላድሚር ፑቲን ያሉ ኃይሎች ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር እንዲሰሩ በር ሊከፍትላቸው ይችላል ፑቲን ከተመቱ እጃቸውን አርፎ እንደማይቀመጡ ይታወቃል። እና ዘለንስኪ ምናለ አርፎ ቢቀመጡ የሚል ጥያቄ ማስነሳቱ አይቀር ይሆኗል። ዘለንስኪ በራሳቸው መንገድ ልክ ቢሆኑም እንደ አንድ ሉዓላዊ ሀገር ራሳቸውን የማስከበር ኃላፊነት እንደ ፕሬዚዳንት ቢኖርባቸውም ግን እየተጣሉ ያሉት ከማን ጋር እንደሆነ ማወቅ አለባቸው እየተባለ ነው። ፕሬዝዳንት ዶናልድ ትራምፕም ከዚህ ቀደም በሀያ ጥፍ የምትበልጥህን ሀገር መዋጋት የለብህም ቅድሚያ ጦርነቱ ስጀምር አሸንፋለሁ ብለህ መሆን አለበት ዘለንስኪ ግን ይህን አላደረጉም፣ ከማን ጋር እንደገጠሙ አልገባቸውም ማለታቸው የሚታወስ ነው። ቀይ መስመሮች ሁሉ ተጥሰው ተጥሰው ዛሬ በእርግጥ ዩክሬንና ሩሲያ ወደ ሌላ አይነት ውጥረት ውስጥ ገብተዋል። ዩክሬንም ጥቃቷን እያጠናከረች መጥተዋል። ያም ቢሆን ግን የሩሲያ ኃይሎች የሚጠቀሟቸው የጦር መሳሪያዎች እጅግ አስፈሪ ሊሆኑ ይችላሉ የሚል ስጋት አለማችን ተደቅኖባታል። ጥቃት መሰንዘሯ ዋጋ እንደሚያስከፍላት ብታውቅም ግን እጇን አጣጥፋ መቀመጡ በእርግጥም እንደ አንድ ሀገር አስቸጋሪ ያደርግባታል። የሰሜን አትላንቲክ የጦር ጥምረት ኔቶ ጉዳይም አብሮ እየተነሳ ይገኛል። ባለ ሰላሳ ሁለት አባላቱ ኔቶ ሩሲያን ከቦ የመያዝ ፍላጎት እንዳለው ከነ ፕሬዚዳንት ቭላድሚር ፑቲን በኩል አንድ አረዳድ አለ። ይህ ደግሞ አስቸጋሪውን ሁኔታ ከትላንቱ ዛሬ አባብሶት ሊቀጥል እንደሚችል ፍንጭ ሰጪ ያድርገዋልና ሁኔታዎችን ማመቻቸት አሊያም ፖለቲካውን መቃኘት እንደሚያሻ እየተነገረ ይገኛል። የአሜሪካ ፖለቲከኞች በዚህ ልክ ጀርባ ይሰጣሉ ብሎ ያሰበ ባይኖረም ከሰሜን አትላንቲክ የጦር ጥምረት የሚወጡ መግለጫዎችም ወትሮም ቢሆን አሜሪካ ታስፈልገናለች ዛሬም እንዲሁ ነገ ከነገወዲያም በሚል የሙጥኝ እንዳሉ ናቸው። የጀርመኑ መራሂ መንግስት ፍሬድሪክ ሜርዝ ለዚህ ማሳያ ናቸው። ፑቲን የፖለቲካ ልምዳቸው ይታወቃል። ቢያንስ እንኳን ከኬጂቢ ጀምሮ ከቀዝቃዙ የዓለም ጦርነት በሶቪየቶች ጊዜ ኦፊሰር ነበሩ በስለላ ድርጅቱ። ከዛ ደግሞ ከ1999 ጀምሮ እስከ አሁኗ ሰዓት አንዴ ጠቅላይ ሚኒስትር ሌላ ጊዜ ፕሬዚደንት እየሆኑ ለ25 ዓመታት በመሪነት ሞስኮን መርተዋል። እናም ይህ አካሄዳቸው የኔቶን ጉዳይ በአግባብ እንዲረዱ ያደረጋቸዋልና በቀላሉ መታየት የለበትም እየተባለ ነው። በተለይም ሶቪየት ህብረት ስትፈርስ በምስራቅ ጀርመን ነበሩ የኬጂቢ ኦፊሰር ሆነው ጉዳዩንም ተመለከቱት፣ ተናደዱ፣ ጥርሳቸውን ነከሱ። ያን ቂም ይዘው ቀጣሉ። አሁንም እያደረጉ ያለው ያን ነው እየተባለላቸው ይገኛል። ለዚህም ነው ፑቲን በቀላሉ እጃቸውን የማይሰጡ አሊያም እንዳች ኢንችን ቢሆን ወደ ኋላ አያፈገፍጉም። የሚባልላቸው የአሁኑ ጥቃት እጅግ ውስብስብ ነው። ትናንት ምሽቱን 215 ሚሳይልና ድሮኖች በዩክሬን አካባቢዎች ተሰንዝረዋል። ከሐሙስ ምሽቱ በተለየ ማለት ነው። 87 ድሮኖችና ሰባት ሚሳይሎችን እንደተጠቀመች የሚናገሩ ቢኖሩም በሌላ አጋጣሚ ደግሞ የተለያየ ሀሳቦችን የሚያጋሩም አሉ። 50 ኪሎ ሜትር ርቀት ከሩሲያ ድንበር ሐርኪቭ ትገኛለች። በዚህ ላይ አስቸጋሪው ጥቃት ተፈጽሟል። ሐርኪቭ አንድ ነጥብ አራት ሚሊዮን ህዝብ የሚኖር ያለባት ናት። ግልጽ ሽብር በሚል ከንቲባዋ ሀሳብ ለመስጠት ሞክረዋል። ይህ ሁሉ ደግሞ አስቸጋሪ የሚያደርገው ፕሬዚዳንት ዶናልድ ትራምፕ በኤርፎርስ ዋን ውስጥ ሆነው ሲጓዙ የተናገሩት ጉዳይ አስቸጋሪ ሆኖባቸዋል ለዩክሬናውያን። ዩክሬናውያን ትራምፕ ባይነካኳቸው ፑቲን ይህን ጥቃት ባልሰነዘሩባቸው በሚል ሀሳብ መስጠታቸው ለኪቭ ሰዎች ጭንቀት ፈጥሮባቸዋል። በእርግጥም ፑቲን ዋጋ እያስከፈሉን እንዲቀጥሉ ዶናልድ ትራምፕ እድል ሰጧቸው የሚል ሀሳብ ለማንሳትም እያስገደዳቸው ነው የፖለቲካ ሂደቱም ሆነ መፍትሄው ዛሬ ሊመጣ የሚችለው በነ ፕሬዚዳንት ቭላድሚር ፑቲንና በነ ትራምፕ ብቻ እንዲሆን እድሉን የፈጠሩት ራሳቸው ዘለንስኪ እንደሆኑ እየተነገረ ይገኛል። ከግራም ከቀኝም የሚወጡ መረጃዎች በግልጽ ይህን የሚጠቁሙ ቢሆኑም ነ ፕሬዚዳንት ዶናልድ ትራምፕ ዛሬም የሙጥኝ ያሉበት አካሄዳቸው በእርግጠም ፖለቲካውን ሌላ መልክ የማሰጠት ያህል እንደሆነ ዓለም እንድትቆጥረው ያደርጋል። ይህ ሁሉ ባለበት አጋጣሚ የምዕራብ አውሮፓ ሀገራት ሰላም እንዳይፈጠር መዝጋታቸውን እንዲሁ ሞስኮ አሳውቃለች። ዛሬ የአሜሪካ መንግስት በተለያየ አቅጣጫ ሁኔታውን ሰላም ለማድረግ እየሞከረ ባለበት ሰዓት የምዕራብ አውሮፓ ሀገራት እንደ እንግሊዝ ያሉት ማለት ነው አስቸጋሪ ሁኔታዎችን ፈጥሯል እየተባለ ይገኛል። የአውሮፓ ህብረት ሀገራት በርካቶቹ ጦርነቱን ማስቀጠል ይፈልጋሉ፣ እንዲሁ ሰላም እንዲመጣ አይፈልጉም በሚል ሞስኮ እየከሰሰች ይገኛል። የሰሜን አትላንቲክ የጦር ጥምረት ጋር አብሮ የሚሰሩ የአውሮፓ ሀገራት በተለያየ አጋጣሚ ሰላም እንዳይኖር ይፈልጋሉ እናም ጦርነቱን ያስቀጥ ታል የሚል ሀሳብ እንዲሁም ለማጋራት ተገድደዋል የክሬምሊን ፖለቲከኞች። ይህ ሁሉ ጥረትና የፖለቲካ ውዝግብ ባለበት ዓለም ዛሬ ጥቃቶች ተጠናክረው መቀጠላ ምናልባት አስቸጋሪው አኬ ሊፈጠር እንደሚችል ፍንጭ የሚሰጥ ያደርገዋል። እንዲሁ የሚሳኤል ማዕበል በሃርኪቭ አሊያም በጠቅላላዋ ዩክሬን ላይ መፈጸሙ አስቸጋሪ ስለሚያደርገው ከትላንቱ ዛሬ የፖለቲካ መፍትሄ እንደሚያስፈልገው እየተነገረ ነው። ተኩስ አቁም እነ ፑቲን የሚላሉ ተኩስ አቁም እነ ዘለንስኪ የሚላሉ። ችግሩ እነ ዘለንስኪ የሚሉት ተኩስ አቁሙን ለረዥም ጊዜ የሚቆይ አሊያም ዘላቂ ሲሆን እነ ፑቲን ደግሞ የአፍታ ተኩስ አቁም ነው። ይህን ልዩነት እንዴት መፍታት ይችላሉ? ዛሬም የዓለማችን ፖለቲከኞች በተለያዩ ስጋት ልክ ሆነው የሚመለከቱት ጉዳይ ሆኗል።